ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አረጋግጡ። ወደ ቪዲዮ ፊልሙ የሚጀምረው አንድ የኤምኤምኤ ፍልሚያን እያሳየን ነው። ኬዝ ዋከርም ጥሩ የሚባል ተፈላሚ ሲሆን ይህንም ፍልሚያም ለማሸነፍ የነበረውን ችሎታ በሙሉ እየተጠቀመ ይገኛል። በፍልሚያው ላይም የበላይነት የነበረው እሱ ነበረ። የመጀመሪያው ዙርን ባበቃበት ሰዓት ላይ አሰልጣኙ በትዕግስት እንዲጠብቅና ፍልሚያውን በሶስተኛው ዙር እንዲያሸንፍ ይነግረዋል። የአሰልጣኙ ሀሳብም በቀጣዩ ዙር ራሱን እንዲስት አድርጎ ተፋላሚውን የሚጥለው ከሆነ ከዚህ በኋላ ሌሎች ተፋላሚዎች ከእሱ ጋር መፋለም ስለማይፈልጉ ነበረ። ቢሆንም ኬዝ ግን ይህንም ፍልሚያ ለማሸነፍ በጣም ፈልጎ ነበረ። አሰልጣኙ የነገረውን ነገርም ችላ በማለት ወዲያውኑ ተፋላሚውን ያሸንፋል። ፍልሚያውን ባበቃበት ሰዓት ላይም አሰልጣኙ ኬዝ የሱ የሱን ሀሳብ ባለመቀበሉ ምክንያት ከዚህ በኋላ እሱን ማሰልጠን እንደማይፈልግ በመናገር ይለያያሉ። ከዚያም በቀጣይ ኬዝ የድሮ ጓደኛው የሆነውንና የኤምኤም ተፋላሚ የነበረውን ብሮዲ ጄምስን ለማግኘት ወደ አንድ ክለብ ያመራል። ብሮዲም ለኬዝ ለፒፍሲ ኮምባት እንደፈረመና አሁን ለነሱ እየሰራ መሆኑን በመናገር የፒፍሲ ኮምባት ማርኬቲንግ ዳይሬክተር የነበረችውን ሚሳ ክሩዝን ያስታውቀዋል። ብሮዲም ኬዘን እንዲያሰለጥኑ ይጠይቀዋል። ምክንያቱም ለፒፍሲ ሻምፒዮንሺፕ ለመፋለም ጥቂት ጊዜያት ነበር የቀሩት። ፍልሚያውም የሚደረገው በባንኮክ ሲሆን የሚፋለመው ደግሞ ከረጅምና ጠንካራ ከነበረው ሴዛር ብራጋ ጋር ነበረ። ኬዝም ይህንን ሀሳብ አልተቀበለም። ብራጋም ቀላል ሰው ስላልሆነ ብሮዲ ይህንን ሀሳቡን እንዲተውና ፍልሚያውም እንዲቀር እንዲያደርግ ይነግረዋል። ብሮዲም አሁን ካለበት ራሱን ማሻሻል እንደሚችል እና ለዚህም ሲል እሱን እንዲረዳው እንደፈለገ ይነግረዋል። በቀጣይ በክለቡ በዛው ፓርኪንግ ቦታው ላይ ብሮዲና አንዲ ሴት መሳሳም ይጀምራሉ። ነገር ግን የዛች ሴት ባልና ጓደኛው ወደዛ ቦታ በመምጣት እሱን ቪዲዮ እየቀረጹ ባልየው ደግሞ ሄዶ እሱን ይመተዋል። ሴዝም ይህንን በሚመለከትበት ሰዓት ላይ ሁሉም ነገር ድራማ እንደሆነ ስለተገነዘበ ወዲያውኑ ፍልሚያቸውን ለማቋረጥ ሲል የሴቷን ባል ግርግሩን እንዲያቆም ይመታዋል። በቀጣዩ ቀን ኬዝ በብሮዲ ልመናም ቢሆን በመጨረሻ ሐሳቡን ይቀበልና ወደ ታይላንድም ጉዞን ያደርጋል። ብሮዲና ብራጋም ታይላንድ በደረሱበት ጊዜ ላይ ከፍልሚው በፊት በነበረው የፕሬስ ኮንፈረንስ ዝግጅት ላይ ይገናኛሉ። አንደኛው ሪፖርተርም ስለ ብራጋ የቀድሞ ሚስት ጥያቄ ማቅረብ ይጀምራል። ብራጋም ንዴቱን መቆጣጠር ባለመቻሉ ምክንያት ጠረጴዛውን ገልብጦ ይጥለዋል። ይህም እዛ የነበሩትን ሰዎች በሙሉ የሚያስደነግጥ አጋጣሚም ነበረ። ቢሆንም ግን በዚህ ብቻ አላበቃም ነበረ። ወደ መታጠቢያ ቤትም ከገባ በኋላ እዛም የሚገኙትን እቃዎች በሙሉ እየሰባበረ ንዴቱን መወጣት ይጀምራል። ብሮዲን ብራጋ ያለውን ኃይልና ንዴት በተመለከተበት ሰዓት ላይ ከሱ ጋር ለመፋለም የነበረውን ሐሳብ ፍርሃቱ ይቆጣጠረዋል። በቀጣይ ኬዝ በታይላንድ በደረሰበት ጊዜ ላይ ወደ ሆቴሉ ያመራል። ነገር ግን ሆቴሉ እንዳሰበው ጥሩ አልነበረም። ከዚያም ግን እቃዎቹን ሆቴሉ ውስጥ ካስቀመጠ በኋላ ብሮዲ ይሰራበት ወደ ነበረው የቦክስ ጂም ውስጥ ያመራል። ብሮዲም ለፒኤፍሲ ኮምባት ውድድሩ ዝግጅቱን ያደርግ የነበረው በዚሁ ጂም ቤት ውስጥ ነበረ። ቢሆንም ግን ለመጀመሪያ ጊዜ ወደዚያ የገባውን ኬዝን እዚ የነበሩት ሰዎች አሰልጣኛቸውን ጨምሮ አልወደዱም ነበረ። ይህም ሰው ማቲ ራሞስ ይባላል። ቢሆንም ኬዝ ግን ብሮዲን ለማሰልጠን የሚያስፈልጉትን እቃዎች በሙሉ በቦታው ላይ ማዘጋጀቱን ይቀጥላል። በሌላ በኩል በቦታው ላይ ኮብራ የሚባል አንድ ተፋላሚ ደግሞ ይገኛል። ከብሮዲ በመቀጠልም በጂሙ ውስጥ ጎበዝ ተፋላሚ የነበረው ኮብራ በመሆኑ ሁሉም በሱ ችሎታ የደሰቱ ነበር። በልምምዱ ጊዜ ላይም ኮብራ ተፋላሚውን በምቶቹ ይጥለዋል። ነገር ግን ትኩረቱን የሚስበው አንድ ነገርን ይመለከታል። ይህም ለጂሙ አዲስ የሆነው ኬዝ ብቻውን በጂሙ ውስጥ ሲለማመድ ነበር የተመለከተው። ከዚያም ወደ እሱ ጋር ለመሄድም ይወስናል። ነገር ግን ከዛ በፊት ብሮዲ ቦታው ላይ በመድረስ ከእሱ ጋር ስፓር እንዲያደርጉ ኬዝን ይጠራዋል። ቢሆንም ኮብራ ግን በመሃላቸው በመግባት ከዛ በፊት ከእሱ ጋር ስፓር እንዲያደርግ ይጠይቀዋል። ኬዝን መጀመሪያ ላይ የኮብራን ጥያቄ ለመቀበል ፈቃደኛ አልነበረም፣ ምክንያቱም በራሱ በጣም ተማምኖ ነበረ። ነገር ግን በመጨረሻ ከእሱ ጋር ስፓር ለማድረግ ይወስናል። በልምምዳቸው ላይም ኬዝ የኮብራን እንቅስቃሴዎችን በቀላሉ ይመክታቸዋል። በትናንሽ እንቅስቃሴዎችም ኮብራ ከሚያሳርፉበት ምቶች ሊጠርፍ ችሏል። ከዚያም ግን ካለው ውስጥ ትንሽ አቅሙን በመጠቀም ኮብራን ይጥለውና ይመተዋል። በዚህም ምክንያት ኮብራ ህክምና እንዲደረግለት ሲባል ወደ ሐኪም ቤት ይወሰዳል። በቀጣዩ ቀን የፒኤፍሲ ኮምባት ዳይሬክተር የነበረው ሁጎ ቬጋ የኬዝን ታማኝነት ይጠይቃል። ምክንያቱም ከነበሩት ጎበዝ ተፋላሚዎች መካከል ኮብራ ላይ ጉዳት ሊያደርስበት ችሎ ነበረ። ቬጋም ለኬዝ ይህም በማድረጉ ምክንያት የኮብራን ቦታ እሱ ተክቶ እንዲፋለም ይነግረዋል። ቢሆንም ኬዝ ግን ከቬጋ ስር ሆኖ መፋለም ስለማይፈልግ ይህንን ጥያቄ ውድቅ ያደርግበታል። ሲገለጥም ቬጋና እሱ ያለፈ የሆነ ታሪክ ነበራቸው። ገና ራሱን እያሳደገ የነበረውም አዲስ ተፋላሚ የሆነው ታጅ ማሌ ወደ ቬጋ ጋር በመምጣት ኮብራን ተክቶ እሱ እንዲፋለም ቦታ እንዲያዘጋጅለት ይለምነዋል። ቬጋም ታጅ ይፋለምበት የነበረውን መንገድና አቅሙን በተመለከተበት ሰዓት ላይ በዛ በመናደድ ዝም ብሎ ከዚያ ይወጣል። ከዚህ አጋጣሚ በኋላ ታጅና ክሪች የተባለው ሌላኛው ተፋላሚ ወደሱ ጋር በመምጣት ጠንካራ ተፋላሚ እንዲሆኑ እንዲያሰለጥናቸው ይጠይቁታል። ኬዝም ዋና ስራውን ከጨረሰ በኋላ ሁለቱን ሊያሰለጠናቸው ይወስናል። በዚያን ቀን ማታ ላይም ለታጅና ለክሪጅ ዋና ዋና የሚባሉ የፓንች ቴክኒኮችን ያስተምራቸዋል። በቀጣዩ ቀን ሚሳ ኬዝን እየወደደችው የመጣች ትመስላለች። ወደሱ ጋርም ከቀረበች በኋላ ተገናኝተው እንዲያወሩም ትጠይቀዋለች። ኬዝም ይህንን ጥያቄዋን ይቀበላል። ከዚያም በኋላ እሱም ስለ እሷ የሆነ ስሜት የተሰማው መምጣቱን እንገነዘባለን። ነገር ግን በተገናኙበት ጊዜ ሚሳ ሞርጋን የተባለች አንድ ትንሽ የሴት ልጅ እንዳላት ይገነዘባል። ሚሳና ኬዝ በሚገናኙበት ሰዓት ላይ ማቲ ከሩቁ ሆኖ ሁለቱን ይመለከታቸው ነበር። ከዚያም ለብሮዲም ይህንን ዜና የሚያካፍለዋል። በሌላ በኩል ብሮዲ ጂም እየመጣ የሚያደርገውን እንቅስቃሴ ቀንሶ ነበረ። ስለዚህም ቬጋ ብሮዲን በደንብ እንዲያነቃቀው በሚል የስቴሮይድ መድኃኒትን መውሰድ እንዲጀምር ይነግረዋል። በዚህ መልኩም ለፍልሚያው ተዘጋጅቶ ብራጋን ማሸነፍ እንደሚችልም ያምናል። እነፊጋም ከሄዱ በኋላ ማቲ ለብሮዲ ማውራቱን ይቀጥላል። ይህም ወሬ ስለ ሚሳና ስለ ኬዝ ነበረ። ሚሳና ኬዝ በሌላ በኩል በፍቅር ቀጠሯቸው በነበሩበት ጊዜ ላይ ድንገት ሚሳ ስለ እስር ቤት ውስታው ትጠይቀዋለች። ይህም ኬዝ መጥፎ ስሜት ተሰምቶት ከዛ ተናዶ እንዲሄድ ያደርገዋል። በዛን ቀን ማታ ላይም ላይ ብሮዲ በጂሙስ በነበረበት ጊዜ ወዲያውኑ ኬዘን ከእሱ ጋር እንዲፋለም ይጠይቀዋል። ቢሆንም ግን ብሮዲ ያለምንም ርህራሄ ነበር ከሱ ጋር ሊፋለም የወሰነው። ኬዝም ይመጡበት የነበሩት ን ስንዘራዎች በጥሩ ሁኔታ ሽል ይላቸዋል። ከዚያም በተራውም ጥቃት በማድረስ ብሮዲ አቅቶት እስኪወድቅ ድረስ ይመተዋል። ከዚያም ኬዝ ብሮዲ ራሱን መቆጣጠር አቅቶት ከሆነ በሚል ይጠይቀዋል። ቢሆንም ብሮዲ ግን ይህንን ያደረገው የተለየ ስሜት ውስጥ ገብቶና ተናዶ ነበረ። በቀጣዩ ቀን ሚሳ ኬዝን ባገኘችው ሰዓት ላይ ከዚህ በፊት ጥሩ ያልሆነ ጥያቄን ስለ እስር ቤት መጠየቋን ተከትሎ ይቅርታ ጠይቃዋለች። ከልምምዳቸው በኋላም ኬዝና ብሮዲ አንድ ላይ ራት ለመመገብ ይወስናሉ። በዚያም ጊዜ ላይ ፕሮዲ ጥፋት ሰርቶ እንደነበረ ሊገነዘብ ችሏል። ስለዚህም ወዲያውኑ ለኬዝ በቅናት ስሜት ተሞልቶ ስለነበረና ራሱን መቆጣጠር ባለመቻሉ ምክንያት የሊፈጠር እንደቻለ በመናገር ይቅርታ ይጠይቃል። ከዚያም ከዚህ በኋላም እንደዚህ አይነት ነገር እንደማይፈጠርም ቃል ይገባላትና ሚሳም ለሱ ጥሩ የምትባል የፍቅር ጓደኛ ልትሆነው እንደምትችልም ይነግረዋል። ከዛ በተጨማሪም የፍቅር ግንኙነታቸውንም የምታጠናክር ሴት እንደሆነች ምን ይነገራል። ከዛ በተጨማሪ ብሮዲ ከብራጋ ጋር ለሚያደርገው ፍልሚያ ራሱን ማዘጋጀት እንዳለበትና የፍልሚያው ቀንም በጣም እየተቃረበ መምጣቱን ይናገራል። እና ምሱን ለማሸነፍም ትልቅ ህልም ነበረው። በቀጣይም ኬዝ ብሮዲ የቬጋን ምክር እየሰማ መሆኑንና የስቴሮይድ መድኃኒቱንም እየወሰደ መሆኑን ይመለከታል። ከዚያም ብሮዲ ከማቲና ከኬዝ ጋር በመሆን ስልጠናውን መውሰዱን ይቀጥላል። በሌላ በኩል በሚሳና በኬዝ መካከል የነበረው ግንኙነት እየተጠናከረ መጥቷል። እናም አንድ ላይ የሚያሳልፉትንም ጊዜም እየጨመሩ መጥተዋል። አንድ ቀን ከቬጋ ሰዎች መካከል አንዱ የነበረው ሰው ወደ ኬዝ ቤት ይመጣል። የመጣውም ኬዝ በፔፍሲ ኮምባት እንዲሰራ የሚያደርገው ኮንትራት ይዞ ነበረ። ኬዝም ኮንትራቱን አልተቀበለም። ኮንትራቱንም ያመጣለት ሰው የቬጋ ሰው ነበረ። በገጤው ቀን ኬዝና ብሮዲ ወደ ጂሙ ባመሩበት ሰዓት ላይ በጂም ቡት ይገኙ የነበሩት ተፋላሚዎች በሙሉ አንድ ላይ ተሰብስበው አንድ ቪዲዮን እየተመለከቱ መሆናቸውን ይመለከታሉ። ይህም ቪዲዮ የኬዝ ቪዲዮ ሲሆን እጁ በካቴና የታሰረ ቢሆንም ነገር ግን ዘረኛውን ፖሊስ ሲደበድበው የሚያሳይ ቪዲዮ ነበረ። ምንም እንኳን የተፈጠረው ነገር ከሁለት ዓመት በፊት የተፈጠረ ነገር ቢሆንም ነገር ግን አሁን ላይ ወደ ሶሻል ሚዲያ መውጣቱን ተከትሎ ብዙ ሰዎች ጋር ሊደርስ ችለዋል። ከሰዎች ትኩረት መሳብም አልፎም የተለያዩ የሚዲያ ተቋማት እሱን ለማግኘት መምጣት ይጀምራሉ። በዚህ ምክንያት ሚሳ ኬዘን ከቬጋ ቤቶች ከነበሩት ወደ አንደኛው እንዲቆይ ትወስደዋለች። በዚህ መልኩም ከሚዲያዎች መሸሸግ እንደሚችልም ነበር ያመነችው። ከዚያም በፒፍሲ ኮምባት ውስጥ እንዲፋለምና የቬጋንም ሀሳብ እንዲያስብበትም ትነግረዋለች። ቢሆንም ኬዝ ግን አሁን ምንም በሐሳቡ እንደጸና ይመስላል። በቀጤው ቀን ኬዝ ወደ ጂም በሚሄድበት ጊዜ ላይ ጋ የሳምቦ ሬስለር የነበረ ቦሪስ የተባለን ሰው ብሮዲን እንዲያሰለጥነው መምጣቱን ሲመለከት ነበረ። ይገርም እሱና ማቲም እንደሚያስቡት ከሆነ ይሄ ያን ያክል አስፈላጊ ነገር እንዳልሆነ ነበረ። ከዛ ተጨማሪም በስልጠናው መሀል ላይ ብሮዲ ላይ ጉዳት ሊያደርስበት እንደሚችል ምን። በመጨረሻም የኬዝ እና የማቲ ፍራቻ እውን ሆኖ ይገኛል። ምክንያቱም ቦሪስ በልምምዳቸው ላይ የብሮዲ ጉልበት ላይ አደግ። ይህም ብሮዲ ከዚህ በኋላ ለሳምንታት ያከል በሐኪም ቤት እንዲኮይ እንዲደረግ ያል ያደርግ ነበረ። ቢሆንም ከብራጋ ጋር ሊያደርጉት ያሉት ፍልሚያ ግን ቀናቶች ብቻ ነበር የቀሩት። ብሮዲ ላይም ጉዳት በመድረሱ ምክንያት ቬጋ ወደ ኬዝ በመምጣት ከብራጋ ጋር እንዲፋለም የሚሊየን ዶላሮችን ኮንትራት ያመጣለታል። እሱም ከሄደ በኋላ ሚሳ ለኬዝ ቬጋ የብሮዲን መታመም ፈልጎ ሊሆን እንደሚችል ያላትን ጥርጣሪ ትናገራለች። ከዚያም ኬዝም እንደዛው ምናልባት ቬጋ ብሮዲ እንዲጎዳ ያደረገው አውቆ ሊሆን እንደሚችል ማሰብ ይጀምራል። በመጨረሻም የፈራው ነገር እውን ይሆናል። የቦሪስንም ቦርሳ ሄዶ በሚፈትሽበት ጊዜ ላይ በስልኩ ከቬጋ ጋር ያወራውን መልእክት ይመለከታል። በመልእክቱ ላይም ቬጋ ለቦሪስ ብሮዲ ላይ ጉዳት እንዲያደርስበት ነግሮት ነበረ። በዚህ መልኩም ኬዝ የሱን ቦታ እንዲወስድ ነበር የፈለገው። ይህንንም ዜና ለብሮዲ ለሚሳና ለተቀሩት ያካፍላቸዋል። እናም በመጨረሻም በዚህ ውድድር ላይ እሱን መሳተፍ እንዳለበት መገንዘብ ይጀምራል። ቢሆንም ብራጋና ቬጋን ግን እዚህ ጋር ማቆም እንዳለባቸው ነበር ያሰቡት። ምክንያቱም ፊልሜው ማይቆም ከሆነ ሁለቱ በጣም ትልቅ ገንዘብን የሚያገኙ ይሆናሉ። ይህንንም ለማስቆምም ቬጋን ለብሮዲ ጉዳት ማጋለጥ እንዳለባቸው ያስባሉ። ከዚያም ኬዝ በጂሙ ውስጥ በከባዱ ራሱን ማብቃት ይጀምራል። ምክንያቱም ከብራጋ ጋር ፊልሜ አለበት። አሁን ላይ የኬዝ ፍቅረኛ የሆነችው ሚሳ በሌላ በኩል ለቬጋ ከዚህ በኋላ ከሰራው ራሷን እንዳገለለችና ለእሱም መስራት እንደማትችል ትነግሯለች። የኬዝና የብራጋ ፍልሚያ ዜና የብዙ ሰዎችን ትኩረት ይስባል። ከነዛም መካከል በታይላንድ ውስጥ የሚገኘው ተፋላሚ ቶኒ ጃም ነበረ። እናም እሱም ይደግፍ የነበረው ደግሞ ለኬዝ ነበረ። በመልበሻ ክፍል ውስጥ ኬዝ ከብሮዲ ጋር በሚያወራበት ጊዜ ላይ ቬጋን እንዴት ማስቆም እንዳለባቸው አንድ ሐሳብ ይመጣለታል። ከዚያም ከሪንጉ ውጪ ብራጋን ማናደድ ይጀምራል። በመጨረሻም እቅዱ ይሳካል። እና ብራጋን በከባዱ ይናድዳል። ከዛም ኬዝን ለማጥቃት ወደ ሱ ጋር ይመጣል። ሪንጉ ላይ ከመውጣታቸው በፊትም ሁለቱ ሰዎች እዛው ባሉበት መፋለም ይጀምራሉ። እዛ አካባቢ የነበሩ ደጋፊዎችና የሚዲያ ተቋማትም ሰዎች እንዲያዩት መዘገብ ይጀምራሉ። የሆነ ሰዓት ላይም ኬዝ ወድቆ መነሳት ከብዶት ነበር። በመጨረሻ ግን አንድ የካራት ቴክኒክን ለመጠቀም ይወስናል። ይህም የብራጋን የጎድን አጥንት የሚጎዳ ነበረ። ብራጋን በእጁ ይዞት እሱን በከባዱ መደብደብ ይጀምራል። ሀሳቡም እስከ ሞት ድረስ እሱን መፋለም ነበረ። ኬዝ ግን በመሃል ላይ ያንን የካራቴ ቴክኒክ ብራጋ ላይ ይጠቀመዋል። ይህም ከባድ ጫና የሚፈጥርበት ስለነበረ ይህንን እድል በመጠቀም ከዛ በተጨማሪ ካሪተንጌሪ በተባለ ምት ደግሞ እስከ መጨረሻ ያሸንፈዋል። ይህም ብራጋ ራሱን ስቶ እንዲወድቅ ነበር ያደረገው። በዚህ በተፈጠረው ነገር ምክንያትም ቬጋ ከባድ የገንዘብ ኪሳራ ውስጥ የሚገባ ይሆናል። ምክንያቱም ፍልሚያው ከመደረጉ በፊት ሁለቱም ብቃታቸውን አሳይተዋል። ይህም የቬጋ ስፖንሰሮች እና ለፍልሚያውም ትኬት ቆርጦ የነበሩ ሰዎች በሙሉ ትኬታቸው እንዲመለስ መጠየቅ እንዲጀምሩ ያደርጋቸዋል። ቬጋም በዚህ በመናደድ ኬዝን በህግ እንደሚጠይቀው ይነግረዋል። ቢሆንም ኬዝ ግን ለቬጋ ብሮዲን አውቆ እንዲጎዳ ያደረገበት ማስረጃ በእጃቸው ላይ እንዳለ ይነግረዋል። ይህንን በመጠቀምም እሱን መክሰስ እንደሚችሉትና ይሄ ከዚኛው የበለጠ ትልቅ ኪሳራ ውስጥ እንደሚከተው ይነግረዋል። ከዚያም ኬዝ ብሮዲ እና ሚሳ አንድ ላይ ሆነው ከተመልካቾቹ ጋር ይወጣሉ። እቅዳቸውም ሙሉ ለሙሉ ተሳክቶላቸዋል። ፊልሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።